ሰላም ውድ የቻናሌ ቤተሰቦች እንግዲህ በዛሬ ቪዲዮ በጣም ያልተጠበቀ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ሁኑ። እንግዲህ በጣም ሰሞኑ ከተፈጠሩት ነገሮች ውስጥ የነጻነት ጉዳይን በደንብ እናነሳለን። በተለይ ስለ አብርሽና ስለ ሩታ ነገር ምንድን ነው የተፈጠረ የሚለውን ነገር አብረ እና ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮ ላይክ አድርገን እንጀምራለን። ወደ ጉዳያችን እንግዲህ ሰሞኑ ከተፈጠሩት ነገሮች ውስጥ ስለ ማጨረሽና ስለ ሩታ በተለይ ደግሞ ነጽ ዩቲዩብ ወይም ደግሞ ነጻነት ተብላ አዲስ እንግዲህ ቪዲዮ ሰርታ የመጣች አንዲት ሴት ሰሞኑን በጣም በጣም አነጋጋሪ እንደሆነ በደንብ እናስታውሳለን። እንግዲህ በዛሬ ቪዲዮ ደግሞ በጣም እጅግ በጣም ማንጠብቀው አይነት ቪዲዮ አግኝተናል ማለት ነው፣ ወይም ደግሞ መረጃ አግኝተናል። በጣም የሚያስገርማችሁ ነገር እንግዲህ ያው ይህንን ማን ይጠብቃል? ይህንን ነገር ማን ያደርጋል ብሎ ማሰብም በጣም ይከብዳል። ምክንያቱም እንግዲህ አብርሽና ሩታ በጣም ብዙ ነገሮችን አሳልፈዋል። በጣም ብዙ ችግሮች፣ በጣም ብዙ ነገሮችን አብሮ በደስታም በሀዘንም ጊዜ ያሳለፉ ሰዎች ናቸው። ከዛም አልፎ እንግዲህ ተጋብቶ አሁን ላይ ያው ሩታ እንደምታውቁ ያው እርጉዝናት በጣም ብዙ ነገሮችን አሳልፎ አሁን የአዲስ ህይወት ጀምረዋል ማለት ነው። ሆኖም እንግዲህ ሰሞኑን ከተፈጠሩት ነገሮች ውስጥ በተለይ ነጻነት ብላ ራሷን መጠራ ወይም ደግሞ ዩቲዩብ ላይ ነጻ ዩቲዩብ በላ እንግዲህ አንድ ሁለት ቪዲዮዎችን ከለቀቀች በኋላ እጅግ መነጋገሪያ መሆኑ በደንብ የምናስታውስ ጉዳይ ነው። ነጻነት እንግዲህ ወደ ሚዲያ እንድትመጣ ሲያረጉ የነበሩ ሁለት ሰዎች ነበሩ። ኪያ ቲዩብ ወይም ደግሞ ኪያ ቲዩብ ተብሎ የሚጠራ በተለይ በሶሻል ሚዲያ በደንብ የሚታወቀው የቡታጅራ ልጅ ነው። ቡታጅራ ላይ በጣም የተለያዩ ቪዲዮችን ሲሰራ ነበረ። በተለይ እንደዚሁ እንደነ አብርሽ እና ሩታ በደንብ የተለያዩ የፍቅር ቪዲዮችን በደንብ ሲሰሩ ነበረ። ኪያ ቲዩብ ተብሎ የሚጠራ ያው የምታውቁ ከሆነ ነጻነትም ከነሱ ጋር አብራ እየሰራችን ነው እንግዲህ ይሄ ነገር ወዴት እየሄደ ነው ብለን በጣም ብዙ ሰዎችን ጠይቀን ነበረ። ከዛ ውስጥ እንግዲህ ያገኘነው በጣም እጅግ አስገራሚ መረጃ በዛሬ ቪዲዮ የምታዩ ይሆናል። እንግዲህ ያው ይሄ ሁሉ ነገር ምንድነው ብለን ስናጣራ ድራማ እንደነበረ እና እንጂ የምር ተጣልቶ አይደለም። በተለይ በሩታ ጉዳይ ሲያወሩ ሩታና አብርሽ የተጣሉት ያው እንደ ድራማ ነው እንጂ ትክክለኛ ጥላ አይደለም። ምክንያቱም ደግሞ ነጻነትና ድሩታ እንግዲህ በደንብ ይተዋወቃሉ በአካልም ተገናኝተው ያውቃሉ ብሎ በጣም የቅርብ ሰው በተለይ ለዚች ሴት የሚቀርባት በተለይ ለነጻነት የሚቀርባት ለእኛ መረጃ ሰጥቷል ማለት ነው እንግዲህ መረጃ ሲሰጠን ያ ሰው ስሙን መናገር አልፈለገም ምክንያቱም ደግሞ ሚዲያ ላይ እንደምታውቁት በጣም ብዙ ነገሮች አሉ ጫና እንዲደርስበት ስላልፈለገ ስሜን መግለጽ አልፈልግም ግን ነጻነትና አብረሽ በጣም ይተዋወቃሉ ሶስቱም በደንብ ይተዋወቃሉ በተለያየ ጊዜ ተገናኝቶ አውርቷል መጨረሻ ላይ እንግዲህ ይህንን ድራማ ለመስራት ወስኖ ነው የጀመሩት አብርሽም ይህንን ጉዳይ በደንብ ያውቃል እያስመሰለ ነው እንግዲህ ሲነግረን ያ ሰው ምንድን ነው ከዚህ በፊት ቪዲዮ ተሰርቶ ነበረ ያ ቪዲዮ ደግሞ በነጻነት ዩቲዩብ ላይ ተለቆ ነበረ። ከዛ በኋላ ይሄንን ቪዲዮ ለመልቀቅ ስትል ያንን ቪዲዮ አትፍታለች። ያ ቪዲዮ ደግሞ ምንድነው አብረሽ ሩታና ነጻነት ሆኖ በአንድ ላይ የሰሩት ቪዲዮ ነበረ። ይሄ ቪዲዮ እንግዲህ በደንብ ስላልታየ እንግዲህ ነጻነት ከቻናላዋ ላይ እንዳጠፋች ነው በደንብ አርጋ የተናገረችው። እንግዲህ ማንነቱ መናገር የማይፈልግ ሰው ሲነግረን እንደነገረን ይሄንን መረጃ ሲያቀብለን በጣም እንደሚ

አብርሽና ነጻነት እንግዲህ ጓደኛ እንደነበሩ በጣም እንደሚተዋወቁ እሱ ብቻ ሳይሆን ደግሞ ሩታንም በደንብ እንደምታውቀው እና ከሩታ ጋራም በደንብ ስትገናኝ እንደነበረ በዚህ ጉዳይም በዚህ ቪዲዮም ስታወራ እንደነበረ እና ይሄ ሁሉ ነገር ድራማ እንደሆነ በደንብ አድርጋ ነግራናለች ማለት ነው። እና አብዛኛው ሰውም እንግዲህ ያው እውነትም አልመሰለውም። በተለይ ደግሞ አብርሽና ሩታ ከተጋቡ በኋላ በተለይ ወደ ቪዲዮ መምጣትም ለምን አስፈለገ? እስከዛሬ ድረስ የተነበረች በጣም በጣም ብዙ ብዙ ሰዎች ይህንን ጥያቄ በተደጋጋሚ ሲጠይቁ ነበረ። እንግዲህ ለዚህ መልስ የሚሆኑ በእርግጠኝነት ብላ የነገረችን አንዲት ሴት አንድ ቪዲዮ እንደሚሰሩ በዚህም እንግዲህ ያው ይሄ ሁሉ ነገር ሲፈጠር የነበረው ፕራንክ ነው ብሎ የመጨረሻ ተሰባስቦ አንድ ላይ ቪዲዮ እንደሚሰሩ እርግጠኛ ሆና ነው የነገረችን ማለት ነው። ስለዚህ እኛም በጣም ብዙ ማጣራት አድርገናል። ድራማ ነው ወይስ አይ አይደለም እውነት ነው ወይስ አይደለም የሚለውን ለማጣራት በጣም ሞክረናል። በዚህ ደረጃ ደግሞ ራሳቸውን ያዋርዳሉ ብለንም አናስብም። ምክንያቱም እንግዲህ አብርሽና ሩታ እንደምታውቁት ተጋብተዋል። ተጋብቶም ልጅ ወደ መውለድ ደረጃ ደርሷል። እና ይህንን ነገር ካደረጉ በኋላ ለምንድን ነው መለያየቱ የሚያስፈልገው? ወይም ደግሞ እንዴት እንደዚህ አይነት ድራማ በጣም የሚያስጠላ በጣም ብዙ ሰው ሊቃወም የሚችል አይነት ድራማ እንዴት ሊሰሩ ይችላሉ? ወይም ደግሞ እንደዚህ አይነት አይዲያ ለምን ያመጣሉ? በጣም ብዙ ሰዎች እነሱን ያምናሉ እና እምነታቸውን እንዲሸረሸር ለምን ያረጋሉ የሚሉ በጣም ብዙ ሰዎች ነበሩ። ስለዚህ ያው እኛም ይህንን ሀሳብ የምንጋራ ሰዎች ነን። ምክንያቱም እንግዲህ እንጋራለን ይህንን ሀሳብ። ምክንያቱም ደግሞ እንግዲህ እንደምታውቁት አብርሽና ሩታ በጭራሽ እንደዚህ አይነት ድራማ ይሰራሉ ብለው ማንም ሰው አያስብም ግን ምንድን ነው በጣም በጣም በጣም እጅግ ያስገረመን ነገር እንደሚተዋወቁና ብዙ ነገር አብሮ እንዳሳለፉና እጅግ ደግሞ አሁን በጣም ታስቦበት እየተሰራ ያለው ድራማ ብቻ ነው እንጂ ምንም አይነት እውነት የለም ምንም አይነት ውሸት እንደዚህ በጣም የተጣሉበት ምክንያት የለም፣ ምንም ሊጣሉም አይችሉም ብለው በጣም እርግጠኛ ሆኖ በጣም ብዙ ሰዎች ሲናገሩ እና ይህንንም በጣም ለመረጃው ቅርብ ነኝ ያለች አንዲት ሴት ነግራናለች ማለት ነው። እንግዲህ ፍርዱን ለእናንተ ትተናል፣ ውዴ ቻናሌ ቤተሰቦች። በጣም አስገራሚ ነገር ነው። በዚህ ደረጃ ድራማ ይሰራል ብሎ ማን ያስባል? እጅግ በጣም እኛንም ገርሞናል፣ ለማመንም ይከብዳል። አንዳንዴ ደግሞ እውነታውንም ስትቀበሉ ደግሞ እቺ ልጅ ምን ፈልጋ ነው በዚህ ሰዓት የምትመጣ ብለንም ስናስብ ደግሞ ምንም እንግዲህ የምታገኘው ነገር ከሌለ ድራማ ብቻ ነው የሚሆነው ብለን ነው የምንወስነው። ይሄንንም እንደዛ ነው የምናስበው እና በጣም አስገራሚ ነገር ነው። ለዛሬ የነበረን ቪዲዮ እንግዲህ ይህንን ይመስል ነበረ። እኛንም በጣም አስገርሞናል በዛሬ ቪዲዮ። እንግዲህ ያው ውዴ ቻናሌ ቤተሰቦች በቀጣይ ቪዲዮ እጅግ በጣም አሪፍ ቪዲዮ እንገናኛለን ብለን እናስባለን። እስከ መጨረሻው ድረስ አብራችሁን ስለሆናችሁ በጣም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።